መታችን ነው ሶስት ዓመታችን ሙሉ ህዳር አስራሶስት ሲመጣ ሶስት ዓመታችን ነው ስናለቅስ ሶስት ዓመታችን አንገታችንን እንደፍተን ወተስ ስንገባ ቤታችን ተዘግቶ በየቦታው ተሰደን ቤተሰቦቻችን የምናኖር ስንት ሰዎች ነን? እስቲ የሽርካ ምድር ሕዝብ እያልቅስ ወቶ ገለው አጥር ላይ እየሰቀሉ መንገድ ላይ በገመድ አስሮ እየጎተቱ እያሉ ስንት አለን ስንቱ እያለቀስንን መቼ አንድ ቀን መግለጫ ተሰጠን? መቼ ለህዝብ ለክርስቲያን ህዝብ መቼም አንድ ቀን መግለጫ ተሰጠ? ለቀሙ የሚቀበሩ ስንታለን ክርስቲያን ማህተብ ስላረግ መስቀል የስከሚያቅተን ያለሁት ስንቱ ቤት ይቁጠር ስንጠግቦ ዛሬ ጅብ ጠግቦ አሁንም አርሲ ላይ የኦርቶዶክሳን ግድያ እንደቀጠለ ነው። ትናንትና የሰማነው መረጃ በጣም የሚያሳዝን ነው። ከዚህ በፊት ሁለት ልጆቹን እንደገደሉበት ሰምተናል። አሁን ደግሞ ራሱ አባትየውን ገለውታል። ነጋ ተገኝ ይባላል። እድሜው 45 ዓመት ነበር። ከቤቱ አፍኖት ከወሰዱት በኋላ አቆይተውት ቅዳሜ ማታ ለእሁድ አጥቢያ ገለውት ተገኝቷል። አርሲ ላይ ኦርቶዶክሳውያን በየዕለቱ እየተደረገባቸው ያለው ግፍ እንዲህ አይነት ግፍ ነው። እውነት ግንኛ ከሶስት ቀን ከአራት ቀን በፊት ቤተ ክርስቲያን ቅዱስ ሚካኤል ቤተ ክርስቲያን ሊያቃጥሉ መጥተው ህዝቡ ተረባርቦ ቤት ቤት መቅደሱ ሲያድን የሰው ቤት አቃጥሎ ከብቶ እንሰሳው አፈዲዳው አብሮ ሲቃጠል ህዝቡ ያለው ቤቱን ለቅቆ ጥሻ ውስጥ ሳሞ ውስጥ በየቦ ቆሎ ውስጥ ልጇን ይዘን የምታድረው አስራ አምስት ቀን አልሞላውም። አባትም ገለው ከመግደላቸው አይደለም እሳት ለኩሰውባቸው አጥማቸው ተንጨረጨረ። በምንነት በክርስትናነታቸው በማተባቸው እውነት በትንሿ ነው የወጣው፣ ቦለሚ ሰቃ ወይም ሶኮራ ኪዳነ ምረት ከአርባ ህዝብ ይበልጣል። ትንሿ ነው የተዘገበው። በጥኒጧ እንደ ተቆንጥራ ነው የተዘገበው። ወር እኮ እዛ እኮ ከገቡ እኮ ሶስት ወር አራት ወር ጨርሰዋል። ህዝብ ማለቅ ከጀመረ ለምን አንድ ቀን ድረሱልን፣ ድረሱልን ብለው መጮህ ከጀመሩ ሚዲያው መጮህ ከጀመረ ዛሬ ነው ወይ መርቲ የጁ ክርስቲያን እያለቀ ነው ብሎ እየተዘገበ ያለው ዛሬ ነው ወይ? ለምን አንድ ቀን የሚያለቅስልን አጣን? ክርስቲያን ለምን አንድ ቀን ወጥቶ የሚናገርልን አጣን? ለምንድን ሁሉ የምናለቅሰው? ምን መንጋ ጠባቂ ያሌለው መንጋ ሆነ? ክርስቲያኖች፣ ገዳዩ ብዙ አብሮን የሚኖረው ገዳዩ ብዙ አብሮን ያሳለፈ እኔ እውነት እምናገረው አፍ ይታሰራል። ይቀርታ አይዞሽ አይዞሽ ተናገር ያሉ ስሜታዊ እየሆኑ ነው። ሁለት ሞት ትንሽ ለትንሽ እየሆነ ነው። አባትና ልጅ እየተገደለ እኔ ጋር ብትመጡ የሬሳ አይነት ታገኛላችሁ። እኔ ጋር ብትመጡ በፌስታል የሚቀበር በሸራ ተጠቅልሎ የሚቀበር ስንት አለ ይበልቶ ጠግቦ በየጫካው ተጥሎ እናት ከልጇ ላይ አባት ከቤተሰቡ ላይ ልጆች እየወጡ እንዳገዳ እየታጨዱ። ሰውኮ ተኩሰው መግደል እኮ ትልቅ ትልቅ ጀግንነት ነው። በቢላ እንደ በግ እየተቀሉ እኔ እንጂ ምን እንደምድራሱ እውነት፣ በጣም ያማል። ኢትዮጵያ ላይ ያለው ነገር፣ ቤተሰቡ ኢትዮጵያ ላይ ያለው ነገር ቤተሰቦቻችን የሚጨስ ቤት የለም። ሽርካ ምድር ላይ ሄዱ። ክርስቲያን እውነት ውጡና ተናገሩ። የሙስሊም ቤት በየቀኑ ይጨሳል። በየቀኑ ይጨሳል። በየቀኑ ከብት ይሰማራል። ገብቶ ለመውጣት መግባታችን